ኢየሱስ በስጋው ፍጡር ነው አይደለም ኢየሱስ በስጋው ፍጡር ነው ማን ነው ይሄንን እያለ ያለው ወንድማችን ጋር አዲሳ ኦኬ የቤተ ክርስቲያኒቱ አስተማሪዎች ደግሞ ምን ብለው ያምናሉ ፍጹም ትስቤት አምላክነትን ገንዘብ አድርጓል ቅድም አባታችን እንዳነሱት ለምሳሌ አሁን በስጋው ፍጡር ነው አይባልም። ምን አይባልም በስጋው ፍጡር ነው አይባልም። በስጋው ፍጡር ነው አይባልም። ኦኬ ሌላን መርቃ ሌላን መርቅ በስጋው ፍጡር ይባላል ወይ? ከተዋህዶ በኋላ ፍጡር ይባላል ወይ? ክርስቶስ ፍጡር ስጋ ለበሰ ባለ ጊዜ ምን ማለት፣ አምላክ ያለ ስለ ስጋው ስለ ትስቤቱ፣ አምላክ ያለ ስንል ከተዋህዶ በፊት ስላለ፣ ከዚህ በኋላ ግን ፍጡር። ይሄ ራሱ አምላኬ የታየ ጊዜ የመባልን ገንዘቡ አድርጓል። ይሄንም ብሎ መረዳት ይገባል። ከተዋዶ በፊት ስላለው ነው አምላኬ አባቴ ሲባል ከተዋህዶ በፊት ስላለው ነው እንጂ ወደዚህ ስላለው አይደለም። ዶክተር ዘበነ ለማ ይሄኛውን ምን ይላል? ከተዋህዶ በኋላ ስላለው ፍጡር ክርስቶስ ኢየሱስም በሰውነቱ ማለት ነው ስለዚያ ማለት እና አለ ማለት ምን ይላል ዶክተር ዘበነ ለማ? በፍጹም በፍጹም በፍጹም ክርስቶስ ከተዋደ በኋላ ፍጡር የሚል ቃል ፈጽሞ ለሱ አይነገርም ካለ የአሪዎስ ትምህርት ይባላል። ከተዋህዶ በኋላ ክርስቶስ ኢየሱስን በስጋው ፍጡር ማለት ዶክተር ዘበነ ለማ ይቻላል እንደዛ ማለት ብለን ስንጠይቀው በፍጹም በፍጹም በፍጹም አይባልም። እንደዛ ብለው የሚያምኑ ምን ተብሎ ይጠራሉ? በቤተ ክርስቲያናችሁ ዶክተር ዘበነለማ ለማ ክርስቶስ ከተዋሃደ በኋላ ፍጡር የሚል ቃል ፈጽሞ ለሱ አይነገርም ካለ የአሪዎስ ትምህርት ይባላል። እስቲ ጨመር አድርገ ሰፋ አድርገ አብራራለን ዶክተር እዚ ጋር ቲክቶክ ላይ ያሉ ልጆች ደግሞ አክሊለን ጨምሮ፣ ልደት ቃልን ጨምሮ፣ ጋዲሳን ጨምሮ ክርስቶስ በሰውነቱ ፍጡር ነው እያሉ ነው። እዚ ጋር እንደምትመለከቱት ኮሜንት ሴክሽን ላይ ዶክተር ዘበነ ለማ ስለዚህ አይደለም እያወራ ያለው ክርስቶስም ፍጡር ብቻ ስለማለት ነው አለ። ፍጡር ብቻ ስለማለት አይደለም እያወራ ያለው፣ ፍጡር ብቻ ስለማለት አይደለም እያወራ ያለው ከተሰጎ በኋላ ከ ኢንካርኔሽን በኋላ ፍጡር እንለዋለን ወይ ስለሚለው ነው። ድጋሚ እናስማም እንደሚል ክርስቶስ ፍጡር ሊባል ይችላል ወይ ከተዋሃደ በኋላ ፍጡር ሊባል ይችላል ወይ ከተዋሃደ በኋላ ሙሉ በሙሉ እሱም ፍጡር ስለማለት አይደለም ከተዋሃደ በኋላ ለሚለው ነው። ምን ትለን አለ የቤተክርስቲያኒቱ የቤተ ክርስቲያኒቱ መምህር ዶክተር ዘበነ ለማ ጥያቄ ልኮልኝ ነበር። ይሄ የኦርቶዶክስ ተዋህዶ ቤተ ክርስቲያን ትምህርት አይደለም። ከተሰግቦ በኋላ ኢየሱስ ክርስቶስን በሰውነቱ ፍጡር ማለት የማን ትምህርት አይደለም? ዶክተር ዘበነ ለማ፣ ይሄ የኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት አይደለም። እዚህ ሚዲያ ላይ የምናውቃቸው የኦርቶዶክስን ትምህርት እናቅባለን የሚሉ ከኛ ጋር ክርክር የሚገቡ ልጆች አኬ ልደት፣ ቃል ጋዲሳ በአንድነት ኢየሱስ ክርስቶስ በሰውነቱ አዎ ፍጡር ነው ብለው ተናግረዋል። ስጋን ሲነሳ ያ ስጋ ፍጡር እንደሆነ ግልጽ ነው። ክርስቶስ ኢየሱስ አምላክም ሰውም ነው ስንል በሌላ አማርኛ ምን እያለ ነው? ፈጣሪም ፍጡርም ነው። ይህ የቤተ ክርስቲያናችን ትምህርት ነው። ሌላው ክርስቶስ በስጋው ፍጡር ነው። ኦፍኮርስ ፍጡር የሆነ በሰውነቱ ነው በለህኛ፣ ማለት ነው ክርስቶስ በሰውነቱ ፍጡር ነው። ኢየሱስ በስጋው ፍጡር ነው። አይደለም ኢየሱስ ኢየሱስ በስጋው ፍጡር ነው። እንደዚህ ብለው የሚያስተምሩትን ደግሞ የቤተክርስቲያኒቱ መምህር ምን ብሎ ይጠራል? የአሪዎስ ትምህርት ይባላል። እና ትምህርቱ የቤተ ክርስቲያን ነው ወይ ብለን ብንጠይቅ ምን የሚል ምላሽ እናገኛለን? ይሄ የኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት አይደለም። ዳስ ዳስ። ይህን የሚያክል የዶግማ ልዩነት ይዛችሁ፣ ይህን የሚያክል የነገረ ክርስቶስ ትምህርት ላይ ልዩነትን ይዛችሁ ፕሮቴስታንቶች እንደዚህ ናቸው። ነገረ ድህነት ላይ ተለያይተዋል እንግዲህ የክርስቶስ ማንነቱና ስራው የነገረ ድነት መነሻ ነው። በዚህ ትምህርት ላይ እንግዲህ በአንድነት እነዚህ ሶስት ልጆች በተለይ አይደለም ክርስቶስ ኢየሱስ ኮምፖዚት ኔቸር ነው ያለው አንድ ኔቸር ብሎ ቢያምኑም ኮምፖዚት ነው ያ አንድ ኔቸር ኮምፖዚት ነው። እዚህ ጋር ወንድማችን አኬ ቴሌግራም ግሩፕ ላይ ለቀቀው መልእክት አቁሙና ተመልከቱ። አዎ አንድ ነው፣ ነገር ግን ኮምፖዚት ነው ነው ኢቭን በኮምፖዚት ደረጃ ከ ተሰጉ በኋላ ብለን አንጠራም ነው የቤተ ክርስቲያኒቱ መምህራን እያሉ ያሉት። እንግዲህ ከመምህራኖቻችሁ ጋር ያለውን ነገር ጨርሱ። መጀመሪያ ይሄ ነገር እልባት እስካላገኘለት ድረስ መታችሁ መካነ ኢየሱስ እንዴት አምናለች፣ ቃለ ሕይወት እንዴት አምናለች፣ ሙሉ ወንጌል እንዴት ትላለች፣ አያስኬድም፣ አያስኬድም። እርግጠኛ መሆንላችሁ ደግሞ መቼም ፊክስ አታደርጉትም፣ መቼም መሬት ላይ ያለው ጭቅጭቅ ለዘመናት የመጣ ስለሆነ ኦኬ ለዘመናት የመጣ ስለሆነ ስለዚህ ይህን ነገር ተሸክማችሁ ስለኛ ልዩነትና ስለኛ ቤተክርስቲያን ጉዳይ መፈትፈት ማለት የራሱ አድሮባት የሰው ማማሰል የሚል ትርጉም ይይዛል። ጋዴ አንድ ደግሞ የጨመረልን በጣም ትልቅ ፖይንት አለ። እዚህ ሚዲያ ላይ በፕሮቴስታንት ጥላ ውስጥ ያለን በኤቫንጀሊካል ጥላ ውስጥ ያለን የተለያዩ ዲኖሚኔሽን ውስጥ ያሉ ልጆች በአንድነት እናገለግላለን እና፣ እንዴት አገለግላላችሁ? የአማን ኢየሱስ፣ የኤፍሬም ኢየሱስ፣ የናቲ ኢየሱስ፣ የእገሌ ኢየሱስ ምናምን እያሉ ቀን ሙሉ ሲባትቱ የሚውሉ ሰዎች ናቸውና ወንድማችን ጋዴ ምን የሚል ነገር ሲናገር እንሰማለን። በተለይም እዚህ ሚዲያ ላይ አንድ ስፒሮስ የሚባል የግሪክ ኦርቶዶክስ ልጅ አለ። ከሱ ጋር በአንድነት ሚዲያ ላይ ያገለግላሉ። ሚዲያ ላይ ነው እንጂ የምናገለግለው እኮ መሬት ላይ ግንኙነት የለንም የሚል ነገር ሲናገር እናያለን። ወንድማችን ኤፊ በጣም ክሪቲካል የሆነ ጥያቄ ነው የጠየቀው። እሳቸው ወንደርፉል ኮስችን በቃ ነገሩን ዋንስ ፎር ኦል አፍኖ የሚይዝ ነገር ነው፣ በጉባኤ ደረጃ ምላሽ እስካልሰጡ ድረስ ማለት ነውና ያ ባልተቀረፈበት አማንና ኤፍሬም ለምን አገለገሉ፣ ኤፍሬምና ናቲ ለምን አገለገሉ፣ ናቲና ኤርሚ ለምን አገለገሉ፣ ኤርሚና ሌሎች ልጆች ለምን አገለገሉ የሚል ጥያቄ ማቅረብ አሁንም የራሷ አድሮባት? የሰውን ማማሰል ይባላል። ወንድማችን ጋዴምን ብሎ ነበረ ለኤፍሬም ጥያቄ የመለሰው። እስቲ የእሱን ምላሽ ደግሞ እንስማ። የግሪክ ኦርቶዶክስና የእናንተ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አብሮ ማገልገል ይቻላል ማለት ነው። አብራችሁ ከስፒሮስ ጋር ስታገለግሉ ስለማይ ኮሚኒን አብረናን በጉባኤ ገና አንድነት ነገረ ክርስቶስ ላይ የነበረ ልዩነት ወረዲ የቃላት ልዩነት እንደሆነ ወረዲ ትላልቅ ቴዎሎጂ በጉባኤ ገና ምላሽ ስላላገኘ አሁን በሚዲያ ላይ ነው የምናገለግለው እንጂ በጉባኤ ገና ምላሽ አላገኘም። ያን ነው አገልገል ይቻላል፣ አብረን ማገልገል ይቻላል። ሶሻል ሚዲያ ላይ ነው እያገለገልን ያለ ነው። አብረን ሶሻል ሚዲያ ላይ ነው እያገለገልን ያለ ነው። ታዲያ እኛ ሶሻል ሚዲያ ላይ መሰባሰባችንን ለምንድን ነው የእገሌ ኢየሱስ የእገሌ ኢየሱስ የምትሉት? አንድ ባህሪ አንድ አካሉ የእናንተ ኦርቶዶክስ ነው ትክክል ወይስ ሁለት ባህሪ አንድ አካል የስፒሮሱ ግሪክ ኦርቶዶክስ ነው ትክክል? እሱም መጀመሪያ ፊክስ አርጉት እንጂ ገልበል ኮሚኒየን ነው። ማን ሚስጥራትን አንካፈልም። ልዩነት ሚስጥራትን ምን ብላችሁ ነው የምታምኑት? የዘላለም ህይወት ይሰጡናል። ኦኬ ስጋው እውነተኛ ስጋ ነው፣ ደሙ እውነተኛ ደም ነው። ያንን መቀበል አለብን የዘላለም ህይወት ለማግኘት። ታዲያ ስፒሮስ እናንተ ጋር ቢመጣ ህብረት ያደርጋል ወይ ስጋ ወደ ሙን ይካፈላል ወይ አይካፈልም። አንተ ጋር ዲሳ ግሪክ ኦርቶዶክስ ብትሄድ ትካፈላለህ ወይ አትካፈልም። በጋብቻ ትጣመራለህ ወይ አትጣመርም። የዚህን ያክል ልዩነት ይዛችሁ በአንድነት አንድ ገስት ላይ ሆናችሁ አንድ ላይ ላይ ሆናችሁ ፕሮግራም ታደርጋላችሁ። እኛ ጋር ሲሆንስ የእገሌ ኢየሱስ የእገሌ ኢየሱስ። ጥያቄያችን የስፒሮስ ኢየሱስ ነው የአንተ ኢየሱስ ነው ትክክል? አይ የቃላት ልዩነት ነው፣ ገና በጉባኤ እልባት አላገኘም። በጉባኤ እልባት ሲያገኝ ናና እኛን ታናግረናለህ። አማን አንተ የምታምንበትና እገሌ የሚያምንበት ብለህ አንተ በጉባኤ እልባት ስታገኝ የዛ ነው እኛን ማናገር ትችላለህ። ይህን የሚያክል ጉድ ተሸክሞ ግን አንድነን አያስኬድም። ስፒሮስ ነው። አንድ ላይ አንድ ላይ ተከተለው። የናንተ ነው ኦኬ? ወይስ የነ ስፒሮስ የትኛው? ኦርቶዶክስ አፖስቶሊክ ሰክሴሽን የሚል ትምህርት አላቸው። አፖስቶሊክ ሰክሴሽን ምንድነው? ከሐዋርያቱ በቅብብሎሽ የመጣ የቤተክርስቲያን አንድነት ይዘናል፣ በዚህ ቤተክርስቲያን ውስጥ ያልታቀፈ የዘላለም ህይወት የለውም የሚል ትምህርት ነው። ስለዚህ ወንድማችን የፊ ያቀረበለት ጥያቄ ምንድነው? የናንተዋ ቤተክርስቲያን ናት የሐዋርያዊ ቅብብሎሽ ኦር አፖስቶሊክ ሰክሴሽን ያዘችው ወይስ የግሪክ ኦርቶዶክሷ ናት ተብሎ ሲጠየቅ ወንድማችን ጋር ደስ የሚል ምላሽ ሰጥቷል። ምን ብሎ ነው የመለሰው? ምን ምን ምን አፖስቶሊክ ሰክሴሽንን ተከትሎ የመጣው የኦርቶዶክስ የግሪኩ ነው የስፒሮስ ነው ወይስ የአንተ ነው የጋቢሳ፣ የኢትዮጵያ ነው ወይስ የግሪክ ኦሪየንታል ኦርቶዶክስ ነው ብዬ ነው የማምነው እኔ። ኬስ ክሎዝድ ብለናል፣ ጉዳይ አልቋል። የኛዋ ናት፣ ኦሪየንታል ኦርቶዶክስ ናት ብለን ነው የምናምነው። ኦኬ። ሐዋርያት የሰበሰቧት ሲባል ግሪክ ኦርቶዶክስ አትጠራም። ሐዋርያት ያልሰበሰቧት ቤተ እምነት ውስጥ ያሉት ደግሞ የዘላለም ሕይወት የላቸውም። ስለዚህ ስፒሮስ የዘላለም ሕይወት የለውም። ነገር ግን ከእናንተ ጋር በአንድነት ገስት ላይ ቁጭ ብሎ ፕሮቴስታንት ለቦጨቅ ሲሆን በአንድነት ይሰባሰባል። ይሄ ለእናንተ ምንም ችግር የለውም። በአንድነት ታገለግላላችሁ። የቃላት ልዩነት ነው። በጉባኤ እልባት እስኪያገኝ ድረስ አብራችሁ ናችሁ፣ ወይም እልባት ስታገኙ ኑና ታናግሩናላችሁ ማለት ነው። ይህንን ፊክስ ሳታደረጉ ፕሮቴስታንት ብትሉ ማንም የሚሰማችሁ የለም ለማለት ነው። ጸጋና ሰላም ይብዛላችሁ።